የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ክፍል አርባ ሶስት ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች፣ እንደተለመደው ላይክና ሼር እያደረግን ቪዲዮውን እንግዲህ እስከ መጨረሻ የምንከታተል ይሁን። በባለፈው ክፍል እንግዲህ እንዳየነውና ነው እንደተመለከት ነው ቲና አባባ ሞተዋል በማለት እንግዲህ አዋዥ እያወጀችም ቤት ውስጥ እያስመሰለች እንግዲህ እያለቀሰችም ተመልክተናታል። ትሁትና ካሌብም በግርምታ ቁጭ ብለው ተመልክተዋታል። ማመንም አቅቷቸዋል። እንግዲህ የቲና ውሸትና የማልቅባት ማስመሰል እንግዲህ በዛሬውም ክፍል እንግዲህ ማስመሰሏንም ቀጥላለች ማለት ነው። የውሸት ወረቀት በማሰራት እንግዲህ የሙት ሰርተፍኬትም እንግዲህ ወረቀት አጽፋ እቤት ውስጥ አምታ እውነታውን ተቀበሉ በማለትም እንግዲህ ድጋሜ ሙሾም አውርዳለች። አባዬ እያለች እንግዲህ አስመስላ ስቅስቅ ብላ እያለቀሰች ተመልክተናታል። ዛሬማ እንግዲህ እውነታውን አምነን መቀበል አለብን በማለትም ትሁትም ማብራት እንግዲህ አይ አባዬ እያለች እንግዲህ ከቲና ጋር አስመስላም ስታለቅስ ካሌብ ግን እንደው በግርምታ ቁጭ ብሎ እያያቸውና እየተመለከታቸውም ይገኛል። አባባ አባባና ዳኒ ተገናኝተው አባባ ዳኒን አመስግነውታል። ዳኒም እጅጉን በጣም እንግዲህ መልካምና ጥሩ ስራ ሰርቶ ስለተገኘ በራሱ ደስም ተሰኝቶት እንግዲህ ተመልክተናል ማለት ነው። መልካም ስራዎችን ማድረግ እንግዲህ ለህሌናም ረፍት ሆነ በሰዎችም ዘንድ ትልቅ የሆነ ተወዳጅነትንም እናተርፍበታለንና በዛሬው ላይ እንግዲህ ዳኒ ደስ ተሰኝቶ ተመልክተናል። አባባም እንግዲህ እኔን ለማዳን ብለህ እንግዲህ ሞትን ተጋፍጠህ ስቃይህን አይተህ እንግዲህ ተመልክቼ አለው በማለትም እንግዲህ እጅጉን በጣም አመስግነውታል። ዳኒም እንደው የማደርገው ነገር ካለ ላደረግኩህ ለበደልኩህ ነገር ሁሉ በማለትም ዳኒም እንግዲህ ተጸጽቶ ስላለፉት ጊዜያቶች እንግዲህ ለአባባም ሲያወራም እንዲሁም ደግሞ የአባባን ይቅርታም ሲጠይቅ ተመልክተነዋል። አልፎም እንግዲህ ከኤደንም ጋር ተገናኝቶ አባባ መገኘታቸውን ለኤደን እንግዲህ ያበስራታል። አባባ በመጥፋታቸው ኤደን እጅጉን በጣም አዝናም ነበረ። እንዶም ደግሞ ያው ከዳኒም ጋር ያላትን ሪሌሽን እንዳልሆነ ሆኖ ስላየችው በጣም አዝናም ተመልክተናታል። ነገር ግን በዛሬው ዕለት የአባባ መገኘትንም እንግዲህ ዳኒ ለኤደን ያበስራታል ማለት ነው። እሱም ታግቶ እንደነበረና አባባን እንግዲህ ደስ በሚል ሁኔታ እንዳገኙት ሲያበስራት ኤደንም እጅግ በጣም ደስም ተሰኘች። ተያይዘው አባባም ጋር በመሄድ እንግዲህ አባባን እንግዲህ እቅፍ አርጋ ጥምጥም አርጋ እንግዲህ ደስ ተሰኝቷትም ስትስማቸውም ኤደን ተመልክተናል። ዳኒና ኤደን እንግዲህ አባባ ጋር አንድ ላይ ቁጭ ብለው በጠረጴዛ ዙሪያ ማውራት ጀምረዋል። አባባን እንግዲህ እባክህን ኤደን ይቅርታ ታድርግልኝ በማለት አባባ ይቅርታ ታድርግልኝና አስታርቀኝ ኤደንን በማለት እንግዲህ ዳኒ እንግዲህ እየለመናትም ይገኛል ማለት ነው ለምን ለኔ ትነግረኛለህ? ይቺው ትልቅ ፊት ለፊትህ ለእሷ ንገራት ቢልም አባባ እኔማ ለሷ ንግሪያት እንግዲህ አቅታኛለች፣ እባክህን ብሎ እንግዲህ አባባን እየተማጸነም ተመልክተናል። ኤዱዬም በድጋሜ አባባ ስላገኘውክ ብላ እንግዲህ እጅጉን በጣም ደስ ብሏት እንግዲህ እቅፍ አድርጋም እንግዲህ አባባን እየሳመችው በጣም ደስ ተሰኝታ ተመልክተናታል ማለት ነው እሱን ተወውና ብላ ይመስለኛል እንግዲህ ኤደን ያው ይቅርታም ያደረገችለት ይመስለኛል ኤደን ብቻ ሳይሆን ካሌብም አዝኖብሃል በማለት ከካሌብም ይቅርታ እንዳገኝ እንግዲህ አባባ ዳኒን ወደ ካሌብም ልኮታል ይህ ማለት እንግዲህ ኤዱም ይቅርታውን ተቀበለውና ዳኒና ኤደን እንግዲህ ወደ ነበረው ፍቅራቸው የሚመለሱም ይመስለኛል ካሌብን እንግዲህ ዳኒ ሂዶ ይቅርታ ጠይቆት ያው እንግዲህ ካሌብ እጅጉን በጣም ደስ ብሎታል። ምክንያቱም እንግዲህ ፈጣሪያችንንም የበደሉትን የሰቀሉትንም ይቅር ብሏቸዋል። እኔም አንተን ይቅር የማልበት ምንም አይነት ምክንያት አይኖረኝም፣ በመሀላችንም ደግሞ ያለው አባዬ ነው በማለትም እንግዲህ ዳኒም እንግዲህ እንደዚህ አንድ ላይ ቁጭ ብለን እኔ እናንተ ፌስ ቱ ፌስ እየተያየን በማውራታችን በጣም ደስ ብሎኛል ሲል አባባ ከመሀላችን አለ ብሎ ዳኒም ካሌብም እንግዲህ ይመልስልታል ማለት ነው። አሁን ላይ እጅና ጓንቱ ነው እንግዲህ ሁሉም ጥሩ ነገር ለመስራት እንዲሁም ደግሞ ከቲና አረመኔነት እንግዲህ ለመላቀቅ ሁሉም በአንድ ላይ ሁነው እየተመካከሩ ዳኒ ያው ቲናን ስለሚቀርባት ምንም ነገር እንደማትደብቀውም ስለሚያቅ ሁኔታዎችንና ማድረግ የምትፈልጋቸውን ነገሮች ሁሉ እንግዲህ ለሱም ስለምታሳውቀው አሁን ላይ ዳኒ እንግዲህ ወደነ አባባ ጎን ሆኖ ቲና የምታደርገውንና እየተገበረች ያለውን ነገር ለነ አባባ እንግዲህ አመቶ እየተናገረም ይገኛል ማለት ነው። እናም እንግዲህ ቲናም ወረቀት የሙት ወረቀት ማሻወዣውን ይዛ ሄዳ ለዳኒ ለካሌብ ከሰጠችው በኋላ እንግዲህ የቅርብ የሚባሉ ዘመዶች ይምጡና ይነገራቸው፣ መርዶ እናርዳቸው፣ ምንም እንኳን አስክሬኑ ባይገኝም አባባ ሙቷል እና መለቀስ አለበት በማለትም አርባም ሰማንያም መደገስ አለበት፣ የእኛ ቤት ለቅሶ ከማንም ማነስ የለበትም ብላ እንግዲህ ለቅሶውን ከሌላ ወገን ሰዎች ጋር እንግዲህ ለማወዳደርም እንግዲህ ሞክራለች። በሬ ታርዶ ሁሉ መደገስ አለበት ስትል እንግዲህ ተናግራለች። ከዛ በኋላ ንብረት ህን በራስህ ታሳውዣለህ ወደ ራስህ ስም ታደርጋለህ ስትለውም ማን አለና ሌላ ተቀናቃኝ በዛው አባቴ ስም ቢቀመጥ ሲልም ካሌብ አይ ነገ ጨዋት ምን ይታወቃል? ሚስት ነኝ ልጅ ነኝ ብለው መሞቱን ሲያውቁ እንግዲህ ሰው መምጣቱ አይቀርም አይታወቅም በማለት ያላትን እንግዲህ ምክር ቢጤ ጣል አደረገችለት። ካሌብም እሺ በማለትም እንግዲህ እየተሳለቀባት ነበር ምላሽ የሰጣት። ይህንንም እንግዲህ ወስዳ ለዳኒ ታበስረዋለች ማለት ነው። ዳኒም እንግዲህ እየሳቀባት እየተሳለቀባት ይሆናል ብለሽ ነው? ከዛስ በኋላ ሲላት ከስድስት ወር በኋላ ደግሞ እኔ እና እሱ ፍቺ ጠይቀውና ንብረቱን እካፈላለሁ ስትልም ላታገኝ ትችያለሽ ንብረቱን ለመካፈል እንዴት ነው አላገኘው? እኔ እኮ ማንም ሰው የሚያቀኝ ባለቤቱ ሚስቱ ነኝ ስትል፣ ንብረት ለማግኘት እንግዲህ ልጅ ሊኖርሽ ይገባል ሲልም እንግዲህ ዳኒ ይነግራታል ማለት ነው። እንደዛም ከሆነ ካንተ እወልድና ልጄ ነው እላለሁኝ ስትልም፣ እንግዲህ ካልሆንም ደግሞ ካሌብን መግደል አለብኝም ብላ በስተ መጨረሻም ይህንን ሰይጣናዊ ስራዋንና ሀሳቧን እንግዲህ ቀጥላበታለች ማለት ነው። አባባ ሞቷል ብላለች። አሁን ደግሞ ካሌብን መግደል አለብኝ፣ ከዛ በኋላ እኔ ሚስቱ ስለሆንኩኝ እኔ ነኝ ንብረቱን ሀብቱን ልወርስ ምችለው ለእኔ ነው ሊሆን የሚችለው ለማንም ሊሆን አይችልም፣ ብላ እንግዲህ በስተ መጨረሻም እንግዲህ ወስና ደምድማም ተመልክተናታል ማለት ነው እንግዲህ ትሁትም አባባን ወደ ቤት መመለስ አለብህ፣ ተጎዳህ እኮ፣ በቃ ተጎሰቃቅልሃል እኮ እንክብካቤ ያስፈልግሃል ብትለው ጨዋታው መቀጠል አለበት፣ ቲናንማ መበቀል አለብኝ በማለትም አባባ እራሳቸውን እንግዲህ አግለው ተገኝተዋል ማለት ነው። እናም እንግዲህ ይህንን የነገረችውና ያማከረችው ቲና ለዳኒ እንግዲህ ካሌብን እገለዋለሁ ብላ ወስናለች እና ካሌብን ልንነግረው ወይንም እንዲጠነቀቅ መደረግ አለበት በማለትም እንግዲህ ለትሁት እንግዲህ ዳኒ ሲያሳውቃት ከነገርነውማ እሱ ላ ጥፋት ነው የሚለው። ስለዚህ በሲስተም እሱን መጠበቅ አለብን በማለትም ሌላ የተሻለ ሀሳብ ልንፈጥር ይገባል ስትልም እንግዲህ ትሁት ለዳኒ ነግረዋለች ማለት ነው። ይህንን እንግዲህ የሰማው ካሌብ ሽጉጡን አቀባብሎ እንግዲህ ሳሎን ላይ ጎርደደደደድ እያለ እንግዲህ ቲናን እየጠበቃትም ይገኛል ማለት ነው ቲናም እንግዲህ በሩን ከፍታ ወደ ቤት ዘው ብላ ስትገባ እንግዲህ ሽጉጡን አቀባብሎ እለዋ ላይ ደቅኖባት እንግዲህ ካሌብን ተመልክተነዋል ማለት ነው እውነትም ይተኩስባት ይሆን ቲናን ተኩሶ ይገላግላት ይገላት ይሆን ወይንስ ሰው ደርሶ ያተርፋት ይሆን የሚለውን እንግዲህ ሁላችንም ግምት ሀሳብ አስተያየታችን በኮመንት እናስቀምጥ ማለት ነው የዛሬው ድራማ የግፈኛዋና የሰራተኛዋ ፍጥጫ የክፍል አርባ ሶስት ይህንን ተመልክተናል። በቀጣይ ክፍልስ ምን ይከሰታል የሚለውን ደግሞ አብረን በቀጣይ የምናይ ይሆናል ማለት ነው። ቲና ይተኮስባትና ትሞት ይሆን ወይን ሰው ደርሶ ያድናት ይሆን የሚለውን ግምት፣ ሀሳብ አስተያየታችሁን በኮመንት አስፍሩልን፣ አጋሩን። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ይህንን ቻናል ላይክና ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ መሆንዎን አይርሱ ማለት ነው። ባይ ባይ።